አብርሽ ትዳር ሲይዝ ወደ ትዳር ሲገባ ምናምን ነገር ነው እንደ አብርሽ ትዝ የሚላችሁ። አታስቁን እንጂ ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጉ። በነገራችን ላይ ማለት ነው፣ ሁል ጊዜም ያለ ነው እንግዲህ አንድ ሰው ይሆናል። ሌለ ጠቅለል ብሎ ትዳር ሲመሰረት ያንን ሰው ያሸማቀቁ ወይንም በቃ የዛን ሰው ሕይወት ለመበጥበጥ አንዳንድ የሚጣሩ ሰዎች ሊኖሩ ይችላሉ። ሕይወት ስንመሰረት ወደ ሕይወት ገበታ ስንጓዝ ማለት ነው ወደ ትዳር ገበታ እና ይህችም ልጅ ምናለች ከአብርሽ ጋር የረጅም ጊዜ ፍቅረኝ ነው እስቴል እስካሁን ድረስ ከሱ ጋር ሳወራ

እናወራለን ስለዚህ ህይወቴን በጥብጦታል። ሩታ ደግሞ እሷ እየከፈላት የምትሰራ ነች እንጂ ፍቅረኛው አይደለችም። ፍቅረኛው እኔ ነኝ። ዲላ ዩኒቨርሲቲ ከመሄድ በፊት አብረን ነበረን። በነገራችን ላይ ዲላ ዩኒቨርሲቲ የምትገቢበትን አንዳንድ ሰፖርት ለማድረግ ያክል ምናልባት አንዳንድ ስራዎችን ለአንቺ ከፍሎሽ አብራችሁ ሰርታችሁ ሊሆን ይችላል። ሩታ ግን እኛ እንደምናቃት በሽምግልና ተልኮ በወግ ማረግ እናት አባቶቿ ጋር አይተናል አሁን የቀረው ቅልቅል ነው። ሰርግም በልተናል፣ ዱባላይ መጥተው ማለት ነው እና ምን ይሁን ብለሽ ነው ማለት አንዳንድ ጊዜ ማለት ነው። እእጅ ላይ ምንድ ነው እጅ ላይ ያለ ወርቅ እንደ መዳብ ይቆጠራል ይባላል። አንቺ በዛን ጊዜ ምናልባት ንቀሹ ጥለሹ ሊሄደች ሊሆንም ይችላል ምናምን፣ ውዶች አንዳንድ ፎቶዎች ስላየሁኝ ነው በዋና ቦታ ምናምን ነገር አብረው የተነሱት ፎቶ አለ። ነገር ግን ምናልባት አንድ ቀን አብረን ስለተነሳን ፎቶ ያኔ የፍቅር ግንኙነት አለ ማለት አይደለም። እንግዲህ ከእሷ ጋር እኔ ያየሁት ቪዲዮ የለም ፎቶ ግን አይቻለኝ። ነገር ግን አሁን አንቺ አሁን ለምን መጣሽ? የት ነበርሽ? እስከ ዛሬ አመታትን የት ነበርሽ? ከሩታ ጋር አንድ አመት አለፋቸው ከተዋወቁ፣ የፍቅር ጊዜ ከጀመሩ ማለት ነው። ከዛ በፊት ይህ ሁሉ ጊዜ አብረው ሲያሳልፉ ሩታ ስንት ነገር ስትሰደብ፣ ስትረገጥ፣ ብዙ ዋጋ የከፈለችበት ፍቅር ነው። አሁን ላይ ማለት ነው እሷ አሁን መምጣትሽ ምን የሚሉት ነው? ማለት እሷ አንትተህ ወደ እኔና ነው ወይስ ምንድን ነው? ይቺ ሴት አደለች፣ አታሳዝንሽም እንዴ? ተከፍሏት ነው የምሰራው ምናምን ነገር አለች እኮ ሩታን። እንዴት ተከፍሏት ቢሰራ እስከ ሽምግልና እስከ መርላክ ድረስ እሱን ተውት። እሷ ለክብሯ ትጨነቅም እንደ የሆነ ጊዜ ከንፈሯን ስሟታል ተሳትመዋል፣ ቀለበት ተደረገ እስከዚህ የሁሉ አገር ሁሉ ኧረ፣ ተው እንዲ ሰውን እንደ በዝልክማ ሰውን ስም ባናበላሽ ጥሩ ነው። አብርሽም ይሄንን የሚያደርግ ሰው አይደለም። በእርግጠኝነት እኔ ያደርጋል ብዬ ያልጠረጥረው በጭራሽ ማለት ነው። የፍቅር ግንኙነት እንኳን ቢኖራችሁ አንቺ ነሽ አልፈልግም ብለሽ እምትሄጂው እንጂ አብርሽን አብርሽ በሴት ልጅ ላይ እንደዛ አይነት ጭቃቃ ጨዋታን ይጨዋታል ብዬ በጭራሽ አላስብም። በእርግጠኝነት አንቺ ነሽ አልፈልግም ብለሽ ጥለሽ ሄድሽ። በዛን ጊዜ ተማሪም ልትሆኒ ትችያለሽ። ትምህርት ይበልጥብኛል አልፈልግም እኔ አንተን ፍቅር ቃስ ብሎ ይደርሳል ምናምን ብለሽ ብቻ የሆነ ምክንያት ፈጥረሽ ራሴሽ ተለይተሽ ሄድሽ። ተከፍሏት ትሰራለች ሩት አላልሽው? ምናልባት አለአንቺ ከፍሎሽ አውርሽ ቪዲዮ ሰርታችሁ ሊሆን ይችላል አብራችሁ ነገር ግን ምንድን ነው የማየን? ወደ አባዬ የሚባል ነገር አለ። ሶ አሁን እንደዚህ አይነት ተረት ተረቱ አስፈላጊ አይደለም። ያዙ ይልቀቁኝ። እስከ ቅርብ ሰዓት ድረስ እናዋራ ነበረ። ምናልባት አንቺ ልታወሩ ትችያለሽ። አብርሽ ሩታን አስቀምጦ ከአንቺ ጋር አያወራም። አሁንም አብርሽን አንወቅሰውም፣ የሚወቀስ ሰው አይደለም። እዚጋ ፎቶ ስለመጣ አንቺ መተሽ የውሸት እንባ ስላነባሽ አብሬሽ ልትረዳት ይገባል። ሊች ልጅ እንዴት እንደዚህ ታደርጋለ ምናምን ብለን እሱን ልንወቅሰውም ልንከሰውም አንሄድም። ያስ ቃል ቤተሰብ በእውነት የሆነ እግዚአብሔርን ነው ብላችሁ እናንተ የሆነ ሌለ እውነተኛ ሰው ስታገኙ ከእውነተኛ ሰው ጋራ ፍቅር ጀምራችሁ በቃ ፍቅራችሁን ደግሞ ወደ ትዳር ቀይራችሁት ልክ ትዳራችሁ ስትመሰርቱ የሆነ ነገር ብቅ ይላል። ከኋላ አሁን ሩታ ታረገዘች ተጋቡ ምናምን መባሉን ስሰሙ ሲሰማ ይች ልጅ መጣች። እንግዲህ እኔ ፍቅረኛ ነው ምናምን ነገር ምን የሚሉት ነው አሁን ማለት? ምን እንዴ? ታዲያ እሺ፣ ፍቅረኛሽ ነው። እስከሚጋቡ ድረስ ለምን ጠበቅሽ? ይሄው ነው ጥያቄው። እውነት ፍቅረኛ፣ የፍቅር ግንኙነት እንኳን ቢኖራቸው እነዚህ ልጆች ቤተሰብ እንደ ሰውኛ ንፍረት ከተባለ ለምን እስከ ዛሬ የት ነበረች? ከሩታ ጋር ፍቅር ሲጀምር የት ነበረ? የማይመስል ጨዋታ። ለሩታ ተከፍሏት ነው የምትሰራው ምናምን፣ ይሄ የማይመስልና የማይመስል በቃ ሌለ ምንም፣ እኮ እውነት አይመስልም። ውዶቼ እንዲ፣ አንድ ሰው እንኳን ተከፍሎት ቢሰራ በዚህ ደረጃ የሚያስመስል ይመስላችኋል? በዚህ ደረጃ እየተወነ እዚህ ደረጃ ላይ ይደርሳል እንዴ? አስቡት እሺ። አብርሽና ሩታ እየተወኑ ይስሩ ስራ ነው እንበል፣ ቤተሰብ እንደዛ የሚያደርግ ይመስላቸዋል? እንዲ ትልል ሽማግሌ ተልኮ ምናምን ነገር እንደዛ። ኧረ በስመ አብ፣ የማይዋጥ ነገር አታውሩ፣ ስታዋሩ ማለት ነው። ምናልባት አሁን ሩታ ምርት አፍቃሪና ምርጥ ሴት ሆና ለአብርሽ ስለተገኘች ምርጥ የትዳር አጋር ሆና ስለተገኘች ምናልባት ቅናት ይዞሽ እሷን ለማሸማቀቅ አሁን እርግዝ ስለሆነች እርግዝን ነው እንድታጨናግፍ የሴጣን ጆሮ ደፈን ያደረግሽው ነገር ሊሆን ይችላል። ሩታ ደግሞ መረጋጋት አለብሽ። ይችልች መጣሽ ብለሽ የሆነ ነገር አለች ብለሽ ሚዲያ ነው ልታይ ትችላለች። ምንም ነገር በራሶች ላይ ጉዳት እንዳትፈጥሪ። ይሄንን ነው መፍራተኔ ለሩታ ነው የምፈረው ማለት አስቡት እንግዲህ እችል ሊወታ እንደዚ ስትል ምናምን ነገ አብርሽ ምልስ ቢሰጥ ሩታ ብታይ ይሄንን፣ ሩታ እንዴት የሆነ ነገር ልትፈጥር ትችላለች። በሷ ላይ ነፍሰ ጡር ነች። ዚጋ እኔ እንግዲህ እሷ ኮ ከባድ የስም ማጥፋት ወንጀል ላይ እኮ ነው ያለችው። ማለት ስትል እስካሁን እናወራለን። ማለት እንግዲህ ከሩታና አብርሽ ተጋብተው ሁሉ እንደሚያወሩ ነው ያወራችሁ። አስቡት እንግዲህ ሴት ልጅ ኮናት። በእውነት ግን አንቺ በጣም ስህተት ሰርተሻል። በእውነት ስህተት ሰርተሻል። እና ምናልባት እኔ ለመፈመስ ፈልጌ ነው ምናምን ይቅርታ ምናምን ነገር ልትይ ይገባል። ይሄ ነገር እንደ ቀላል የሚታይ አይደለም። ለማንኛውም የኔ ቤተሰቦች ላይክ፣ ሼር አርጉ። ስታይ ካላችሁ በኮመንት አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰብ